እንግዲህ ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እሳት ሰለችሁ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ወደ ትምህርቱ ስንሄድ እንግዲህ ከመጀመሪያው ስንጀምር መጀመሪያ እያንዳንዱን የእንግሊዝኛ ኮሙኒኬሽን ወይም ደግሞ ንግግር ምን እንደሚል እናነባለን። ከዛ በአማርኛው እየተረጎምነን እንሄዳለን ማለት ነው። ኦኬ፣ ከመጀመሪያው ስንጀምር ኤስ ኤች ኤስ ኤች ኢ በአንድ ላይ ምን ብለን እናነባዋለን? ሺ ሺ ኦኬ። ወደዚኛው ስንሄድ አይ ኤስ ምን ብለን እናነባዋለን? ኢዝ ተብሎ ይነበባል ወይም ደግሞ ኢዝ የሚል ቃል ይኖረዋል። ወደዚኛው ስንሄድ ቢኦን እንደ ምን ማንበብ ነው? እንደ ኦ ማንበብ ነው። በቀላሉ ኦን እንደ ኦ ማንበብ ነው። ስለዚህ ቢኦ ባንድ ላይ ቦ የሚል ድምጽ አለው። ኤልን እንደ ል እናነባለን። ዲን እንደ ድ። ስለዚህ ባንድ ላይ ቦ ል ድ ቦልድ ኦኬ በአንድ ላይ ሙሉ ስናነበው ሺ ኢዝ ቦልድ፣ ሺ ኢዝ ቦልድ። ምን ማለት ነው? ደፋር ነች እንደማለት ነው። ምክንያቱም ሺ ማለት እሷ ማለት ነው። ኢዝ ማለት ነች ወይም ደግሞ ነው እያለን ነው። ቦልድ ማለት ደፋር ማለት ነው። ስለዚህ በአንድ ላይ አገጣጥመን ስንተረጉመው ሺ ኢዝ ቦልድ ማለት ደፋር ነች ማለት ነው። መልካም ወደ ሁለተኛው ስንሄድ የሁለተኛው እስ ምን ይላል? ኦኬ ከመጀመሪያው ጋር ምንም ልዩነት የለውም፣ ተመሳሳይ ነው። ልዩነቱ ከዚህ ጋር ብቻ ነው ማለት ነው። ስለዚህ ምን እንላለን? ሺ ኢዝ እንላለን። ከዛ ይሄኛው ምን ብል እናነባው? ኤልኦ እንደምን ይነበባል? ከዚህ ጋር ቢኦን እንደ ቦ ነበር ያነበብነው አይደለ? ሶ ከዚህ ጋር ደግሞ ኤልኦ ስለሆነ እንደ ሎ እናነባዋለን፣ ወይም ደግሞ ሎ የሚል ድምጽ አለው። ከዛ ዋይኤ ባንድ ላይ እንደ ያ ይነበባል። የመጨረሻዋ ኤል ለብቻዋ እንደ ል ትነበባለች። ስለዚህ እስኪ ባንድ ላይ እናነበው ሎ ያ ል ሎያል ሎያል። ኦኬ ሙሉ ሲነበብ ሺ ኢዝ ሎያል ሺ ኢዝ ሎያል። ምን ማለት ነው? ታማኝ ነች ማለት ነው። ከዚህ ጋር ደፋር ነች ብለን ነበር አደለ? ከዚህ ጋር ደግሞ ሎያል ማለት ታማኝ ማለት ነው። ሽ ማለት እንደነገርኳችሁ እሷ ማለታችን ነው። ኢዝ ማለት ነው ማለት ነው። ስለዚህ ሽ ኢዝ ሎያል ስንል ታማኝ ነች እያልንን ነው። ኦኬ በተመሳሳይ ወደ ሶስተኛው ስንሄድ ካየነው ጋር ምንም ልዩነት የለውም። ስለዚህ ከዚህ ጋር ብቻ ያለውን ነው እየነገርኳችሁ መሄድ። ይህንን በአንድ ላይ ፈጠን ብለን እናነባዋለን ማለት ነው። ስለዚህ ሽ ኢዝ እንላለን። ከዛ ወደዚኛው ስንሄድ ጂኦ እንደ ጆ ይነበባል። ዋይ እንደ ይ፣ ኤፍ ዩ እንደ ፉ፣ ኤል ለብቻዋ እንደ ል። ስለዚህ ምን ብለና ነበው? ጆ ይ ፉ ል ጆይፉል፣ ጆይፉል ሙሉ ሲነበብ ሽ ኢዝ ጆይፉል፣ ሺ ኢዝ ጆይፉል። ምን ማለት ነው? ደስተኛ ነች እያልነን ነው። ምክንያቱም ጆይፉል ማለት ደስተኛ ማለት ነው። እንደነገርኋችሁ ሽ ማለት እሷ ኢዝ ማለት ነው ማለት ነው። ስለዚህ በአንድ ላይ ሺዝ ጆይ ፉል ስንል ደስተኛ ነች እያልንን ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ የሚቀጥለው ስምን ይላል? ኦኬ ሺ ኢዝ እንልና ከዛ ይህኛው እንዴት እናነበው? ደብሊው አይ ዋይ ሚል ድምፅ ይኖረዋል። ዋይ ኦኬ። ከዛ ኤስኢ እንደ ዝ ነው የሚነበብ አብዛኛውን ጊዜ ከቃል መጨረሻ ኤስ ኢ ሚል ካገኛችሁ እንደ ዝ ነው የምናነበው። ስለዚህ ምን ብለና ነበው ዋይ እዝ ዋይዝ ዋይዝ። ሙሉ ሲነበብ ሽ ኢዝ ዋይዝ ሺኢዝ ኢዝ ዋይዝ ምን ማለት ነው? ሽ ማለት እንደነገርኳችሁ ኢዝ ማለት ማን ነው? እሷ ማለት ነው ኢዝ ማለት ነው እያለን ነው። ዋይዝ ማለት ብልህ ማለት ነው። ስለዚህ ሺኢዝ ኢዝ ዋይዝ ስንል ብልህ ነች እያለን ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ሚቀጥለው እንሄድ። ወደዚህ ስንሄድ ይህኛውስ ምን ይላል? ኦኬ ሽ ኢዝ እንልና ከዛ ይህኛው እንዴት እናነባዋለን? ኤስን እንደ ስ ማንበብ ኤምኤ እንደ ማ ሳይሆን እንደ ሞ ማንበብ፣ ሞ የሚል ድምፅ አለው። ከዛ ኤል ኤል የሚለውን እንደ ል እናነባዋለን። ስለዚህ በአንድ ላይ እስ ሞ ል ስሞል ስሞል በአንድ ላይ ሺ ኢዝ ስሞል ሺ ኢዝ ስሞል። ምን ማለት ነው? ትንሽ ነች እያለን ነው። ምክንያቱም ስሞል ማለት ትንሽ ማለት ስለሆነ ሰ ሺ ኢዝ ስሞል ስንል እሷ ትንሽ ነች ወይም ደግሞ ትንሽ ነች እያለን ነው። ኦኬ ወደ የሚቀጥለው ስንሄድ የሚቀጥለውስ ምን ይላል? በተመሳሳይ ሺ እንላለን ከዛ ኢዝ ኦኬ። ይህኛውንስ እንዴት እናንበው? አንድ አናባቢ ወይም ደግሞ ቫውል ነው ያለው ስለዚህ ኤችኤን እንደ ሃ ማንበብ አርን እንደ ር ዲን እንደ ድ ሰው ባንድ ላይ ሃ ር ድ ሃርድ ሃርድ ሙሉ ሲነበብ ሽ ኢዝ ሃርድ ሺ ኢዝ ሃርድ ምን ማለት ነው ሃርድ ማለት ጠንካራ ማለት ነው ስለዚህ ሽ ማለት እሷ ማለት ነው አደለ ኢዝ ማለት ደግሞ ነው እያልንን ነው ስለዚህ ሺኢዝ ካርድ ስንል እሷ ጠንካራ ነች ወይም ደግሞ በአጭሩ ጠንካራ ነች ማለት እንችላለን ማለት ነው። መልካም ይህም በዚህ ካየን ወደሚቀጥለው እንሄድ። ወደዚኛው ስንሄድ ኦኬ፣ ኤስ ምን ይላል? ኤስ ለብቻዋ ስትመጣ ስ ሚል ድምፅ ነው ያላት። ኦኬ ከዛ ቲኤን እንደ ታ እናነባለን አረን እንደ ር ቴን እንደ ት ሶ ባንድ ላይ እስ ታ ር ት ስታርት ስታርት። ኦኬ ከዛ ይስምን ይላል። ኤን ኦ ደብሊው በአንድ ላይ ናው ናው ብለን እናነባዋለን። ስለዚህ ሙሉ ሲነበብ ስታርት ናው ስታርት ናው። ስታርት ማለት መጀመር፣ ናው ማለት አሁን። ስለዚህ ስታርት ናው ማለት አሁን ጀምር ወይም ደግሞ አሁን ጀምሪ ማለት ይሆናል። ኦኬ ወደ ሁለተኛው ስንሄድ፣ ኦኬ ኤፍ አይን ፊ ብለን እናነባለን። ኤንን እንደን ኤስኤች ሁሌም እንደ ሺ ነው የሚነበብ። ስለዚህ በአንድ ላይ ፍኒሽ ፍኒሽ ፍኒሽ። ኦኬ፣ ወደዚኛው ስንሄድ ቲ ኤች አይ ኤስ በአንድ ላይ ስታገኙት ይህንን ወርድ ምን ብለን እናነባዋለን? ዚስ ዚስ። ሙሉ ሲነበብ ፍኒሽ ዚስ ፍኒሽ ዚስ። ምን ማለት ነው? ይህን ጨርስ እያለን ነው። ከዚህ ጋር ትንሽ ተቆርጧል መሰል ፍኒሽ ማለት መጨረስ ማለት ነው። ዚስ ማለት ይህንን። ስለዚህ ፍኒሽ ዚስ ስንል ይህንን ጨርስ እያለን ነው። ኦኬ። ወደዚህኛው ስንሄድ ኦናት መጀመሪያ የመጣች ስለዚህ ኦን ኦ ብለን እናነባለን። ከዛ ፒን እንደ ፕ ታነቡና ኤ ሳይልን ትሆናለች ወይም ደግሞ አትነበብም። ኤንን እንደን ስለዚህ ባንድ ላይ ኦ ፕ ን ኦፕን ኦፕን። ኦኬ ኢስ ምን ተብሎ ይነበባል ብለናል? ዚስ ዚስ በአንድ ላይ ሲነበብ ኦፕን ዚስ። ኦፕን ዚስ ምን ማለት ነው? ክፈተው ወይም ደግሞ ክፈችው ማለት ይሆናል። መልካም ወደሚቀጥለው ስንሄድ፣ ኦኬ፣ የመጀመሪያዋን ሲን እንደ ክ ማንበብ። ኦኬ፣ ከዛ ኤሊን እንደ ሊ እናነብና ኤ ሳይለንት ሆናለች፣ ኤንን እንደ ን። ስለዚህ በአንድ ላይ ክ ሊ ን ከሌን፣ ከሌን። ኦኬ፣ ወደዝኛው ስንሄድ ቲ ኤ በአንድ ላይ እንደዛ ቲ እንደት ባንድ ላይ ዛ ት ዛት ዛት ሙሉ ሲነበብ ክሊን ዛት ክሊን ዛት ምን ማለት ነው? ያንን አጽዳ ማለታችን ነው። ኦኬ ምክንያቱም ክሊን ማለት ማጽዳት ነው። ዛት ማለት ያንን። ስለዚህ ክሊን ዛት ስንል ያንን አጽዳ ማለት ነው። ኦኬ ወደሚቀጥለው ኒድ፣ ወደዚህኛው ስንድ እኛውስ ምን ይላል? ኦኬ በጣም ቀላል ነው። ኤችኦ እንደሆ ኤል እንደ ል ዲ እንደ ድ ስለዚህ በአንድ ላይ ሆ ል ድ ሆልድ ሆልድ። ኦኬ ኤስ ምን ይላል? ቲኤች ኤ እንደዛ ብለናል፣ ቲ እንደ ት ስለዚህ በአንድ ላይ ዛ ት ዛት ሙሉ ሲነበብ ሆልድ ዛት ሆልድ ዛት፣ ያንን ያዘው እንደማለት ነው። ዛት ማለት እንዳየነው ያንን ማለት ነው። ሆልድ ማለት መያዝ። ስለዚህ ሆልድ እዛት ስንል ያንን ያዘው ወይም ደግሞ ያንን ተሸከመው እንደማለት ነው። ኦኬ ወደ መጨረሻው ስንሄድ ኦኬ ኤችኢን እንደ ኸ ማንበብ ኤልን እንደ ል፣ ፒን እንደ ፕ ስለዚህ ባንድ ላይ ኸ ል ፕ ኸልፕ ኸልፕ ኦኬ ከዛ ኤችኢአር e ባንድ ላይ ሀር ሀር ብለን እናነበዋለን። ሰው ሙሉን ስናነባው ኸልፕ ሀር ኸልፕ ሀር ምን ማለት ነው? አግዛት አግዛት እንደማለት ይሆናል። ኦኬ ሶ እንደዚህ ያደረገን ፕራክቲስ ማድረግ መለማመድ ከቻለን በአጭር ቀን ውስጥ እንግሊዘኛ ማንበብ መጻፍ እንችላለን። የዛሬ ትምህርታችን የቪዲዮችን ከዚህ ጋር እናቆማለን። ቀጣይ በቀጣዩ ቪዲዮ ወይም ትምህርት እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘሁ። ሰላሙ ነው።